ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የዕለተ ረቡ የምሳ ሰዓት የስፖርት የመረጃ ሰዓታችን ላይ ዳግም ተገናኝተናል። ስለምታደምጡን ቆይታችሁንም ከእኛ ጋር ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬው ፕሮግራማችን እንደተለመደው ትልልቅ የዝውውር ጉዳዮችን የምናነሳ ነው የሚሆነው። ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ የዝውውር ጉዳዮች እየተነሱ ይገኛሉ። እነሱን ስፖርታዊ ጉዳዮች ደግሞ ወደ እናንተ እያደረስን ቆይታችንን ከእናንተ ጋር እናደርጋለን። ፏዋድ ባህሩ ፕሮግራሙን እየመራሁ ከናንተ ጋር ቆይታ እናደርጋለሁ። እናንተም ቪዲዮችንን ላይክ ቻነላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት ነው የምጋብዘው። በቀጥታ ከመሸጋገሪያው በኋላ ወደ ዛሬ ፕሮግራማችን የምናመራ ይሆናል። የሳውዲው ክለብ አልናሰር ከፕሪምየር ሊጉ ሌላ ኮከብ ለመውሰድ ዝግጁ ነው። የክሪስቲያኖ ሮናልዶ አልናሰር በክረምቱ መሐመድ ቁዱስን ማግኘት ካልቻለ የቦርንመዙን አንቷን ሴሜዮን ለማስፈረምም እየተዘጋጁ ነው ተብሏል። አንቷን ሴሜኒዮ በ2024 25 የውድድር ዘመን ጥሩ ጊዜን አሳልፏል። ቼልሲን ጨምሮ በበርካታ ታላላቅ ክለቦችም እየተፈለገ ነው። አልናስር በቅርቡ ዦን ዱራንን ከአስተን ቪላ በ65 ሚሊየን ፓውንድ ያስፈረሙ ቢሆንም የአጥቂው እንግዲህ ዲፓርትመንታቸውን በፕሪምየር ሊጉ ተጫዋቾች በድጋሚ የበለጠ ለማጠናከር የሚፈልጋሉ። እንደ ቶክ ስፖርት ዘገባ ከሆነ የብራይተንን ካውሮ ሚቶማ፣ የዌስትአም ዩናይትዱን ሙሐመድ ቁዱስንና የቦርንመዙን አንቷን ሴሜኒዮን በክረምቱ ኢላማ አድርገው መርጠዋል። ካውሮ ሚቶማ ግን በጠራ የዝውውር መስኮትም ወደ ሪያዱ ክለብ ሊዘዋወር አልቻለም ነበር። አልናስሮች ከሚቶማ አስቀድመው አሁንም ቁዱስን ወደ ሳዑዲ አረቢያ ለማምጣትም ይፈልጋሉ። እንግዲህ ዌስታሚኔተሮች ጋናዊውን ኢንተርናሽናል በከፍተኛ ክፍያ ለመሸጥ ክፍት እንደሆኑ ተዘግበዋል። ሆኖም ግን የቀድሞውን የአያክስ ሰው ማግኘት ካልቻሉ በሮናልዶ የሚመራው ቡድን ፊታቸውን ወደ አንቷን ሴሜኒዮ ሊያዞሩ ይችላሉ ተብሏል። ሴሜኒዮ በዚህ ስዝን ከቦርንመዝ ምርጥ ተጫዋቾች አንደኛው ነው። የ25 ዓመቱ የክንፍ ተጫዋች በ30 የፕሪምየር ሊግ ጨዋታዎችም ሰባት ግቦችንና አምስት አሲስቶችን በማበርከት እንግዲህ ጥሩ የውድድር አመትን እያሳለፈ ነው። ለአውሮፓ እግር ኳስም ውድድሮች ብቁ ለማድረግም ቁልፍ ሚና ነበረው። ተጫዋቹ ከአልናስር በላይ የእንግሊዝ ክለቦችም ትልቅ ፍላጎት እያሳዩበት ነው። አልናስሮች ይህንን ተጫዋች ለሴሜኖ ከፍተኛ መጠን ክፍያን እንደሚጠይቁ ቦርንመዞች ይጠብቃሉ። በክለቡ ያለው ኮንትራትም እስከ 2029 ድረስም ይቆያል። እናም ደግሞ ክለቡ በሚቀጥለው የውድድር ዘመን ለአውሮፓ እግር ኳስ ብቁ ከሆነ የተጫዋቹ ዋጋ ሊጨምር እንደሚችል ጭምር መረጃዎች ያሳያሉ። በተጨማሪም የአልናስር ምክትል ፕሬዝደንት ካሊድ አልማሊክ በቅርቡ በሪያድ የሚገኘው ክለብ ስለ ክሪስቲያኖ ሮናልዶ የወደፊት እጣ ፈንታ የተናገሩ ሲሆን አልመሊክ ሮናልዶ ለአልናስር ቁርጠኛ መሆኑን፣ አዲስ ኮንትራት ለማስፈረምም ንግግር እየተካሄደ መሆኑን ጭምር ይፋም ማድረጋቸው ነው እየተገለጸ የሚገኘው። ሉዊስ ሱዋሬስ ሊዮኔል ሜሲ በ2026ቱ የዓለም ዋንጫ ላይ እንደሚኖር ተናግሯል። የኢንተር ማያሚ አጥቂ ሉዊስ ሱዋሬስ በሚቀጥለው አመት የፊፋ የዓለም ዋንጫን አስመልክቶ የቡድን ባልደረባው ሊዮኔል ሜሲን እንደሚኖር ፍንጭ ሰጥቷል። የ37 ዓመቱ አርጀንቲናዊ ኮኮ በ2022ቱ ሀገሩ እንግዲህ የዓለም ዋንጫን እንድታሸንፍ ረድቷል። በ2026 ክረምትም ቡድኑን እንደገና እንደሚመራ ሱዋሬስ ተናግሯል። የኢንተር ማያሚው ካፕቴን ሊዮኔል ሜሲ ከሶስት ዓመታት በፊት በኳታር ካደረገው ጀግንነት በኋላ የወደፊት እቅዱን በተመለከተ ብዙ መላምቶች ተፈጥረዋል። የኢንተር ማያሚው ተጫዋች ከሀገሩ ጋር የኮፓ አሜሪካን ባለፈው ክረምት ቢያሸንፍም ተደጋጋሚ ጉዳቶች ከብሔራዊ ቡድኑ ሲያረቁትም ተመልክተናል። ሉዊስ ሱዋሬስ ከእንግዲህ ከነበረው ቆይታ ጋር በተያያዘ የአርጀንቲናው ካፕቴን በሚቀጥለው የዓለም ዋንጫ ላይ መገኘት እንደሚፈልግ ገልጿል። ሱዋሬዝ ብዙ ጊዜ ከሊዮኔል ሜሲ ጋር በጉዳዩ ላይ ንግግሮችን እንደሚያጋራው ገልጿል። ሱዋሬዝ ጓደኛው የመጨረሻው ምኞቱ ይህንን ውድድር መጫወት መሆኑንም ነው ይፋም ያደረገው። የአርጀንቲና ማሰልጣኝ ሊዮኔል ስካሎኒ ባለፈው ወር ባለፈው የአርጀንቲና ጨዋታዎችን በተመለከተ ለተነሱላቸው ጥያቄዎች ምላሽ ሰጥተዋል። አሰልጣኙ ሊዮኔል ሜሲ ውሳኔውን እንዲወስንና ሰዎቹ ወደፊት እቅሉ ላይ ጫና እንዳይፈጥሩበትም ጠይቆም ነበር። ሜሲ በዓለም ዋንጫ ማጣሪያ ስድስት ግቦችን አስቆጥሯል። በማጣሪያው ባደረጋቸው ዘጠኝ ጨዋታዎች ሶስት አሲስቶችንም አድርጓል። ሊዮኔል ሜሲ ከኢንተር ማያሚ ጋር ያለው ኮንትራት እስከ 2026 መጨረሻ ድረስም ለማራዘም እንግዲህ እንዳራዘም የሚታወቅ ጉዳይ ነው። አሁን ላይ በቀጣይ የውድድር ዓመት 39 ዓመት እንደሚሆነውም ይታወቃል። ማንቸስተር ሲቲ ለመሀል ተከላካይ 70 ሚሊዮን ዩሮ ሊከፍል ዝግጁ ነው። ማንቸስተር ሲቲ የተከላካይ ክፍሉን ለማጠናከር እየፈለገ ሲሆን የቡርኑን አስከፊ የመከላከል ጊዜንም ለማሻሻል 70 ሚሊዮን ዩሮ ሊያቀርብ ነው። ማንቸስተር ሲቲ በክረምቱ የተከላካይ መስመሩን ለማጠናከር ቆርጦ ተነስተዋል። ከዋና ኢላማዎቹ መካከል አንደኛው የአረብ ለብዜሹ የመሀል ተከላካይ ካስቴሎ ሉኬባ ነው። የተጫዋቹ የውል ማፍረሻ ዘጠና ሚሊዮን ዩሮ አካባቢ ቢሆንም ተጫዋቹ ከክለቡ ጋር ባደረገው ስምምነት ከውል ማፍረሻው ዝቅ ባለ ዋጋ በመልቀቅ ከስምምነት ላይ መድረሱን የበርካታ ቡድኖችን ፍላጎት በተለይም የፕሪሚየር ሊግ ክለቦችን ፍላጎትንም ቀስቅሷል። ከመደበኛው ደረጃ በታች በመከላከል እንግዲህ የውድድር ዘመኑን ያሳለፉት ማንቸስተር ሲቲዎች በሜዳው ላይ ለመሻሻልም መፍትሄዎችን ይፈልጋሉ። የሲቲ የተከላካይ መስመር በዚህ ዓመት ደካማ ከሚባሉት ቦታዎች አንዱ ሲሆን ይህም እንግዲህ በዓለም ላይ ካሉት ምርጥ ኋላ መስመር ካላቸው ክለቦች መካከልም አንዱ መሆን ስለለመደው ቡድን ያልተለመደ ነው። ስለዚህም የሉኬባ መጨመር የተከላካይ መስመሩን ለማጠናከር እንደ ትልቅ አጋጣሚም ታይቷል። ወጣቱ ፈረንሳዊ ተከላካይ በቡንደስ ሊጋው ድንቅ ብቃቱን ያሳየ ሲሆን ከፕሪምየር ሊግ ደረጃ ጋር መላመድ የመቻል አቅም የሲቲዎችን ትኩረቱን ስቧል። ክፍት ቦታን እንግዲህ የመሸፈን አቅም ያለውና በመከላከሉ ላይም ባለው እንግዲህ ጎበዝነት ሉኬባም ጋርዲዮላ የቡድኑን የተከላካይ መስመር መረጋጋትን ለማጎልበትም የሚያስፈልገው ቁልፍ አካል ሊሆን ይችላል ተብሏል። ምንም እንኳን ማንቸስተር ሲቲ ሊያቀርበው የፈለገው ሰባ ሚሊዮን ዩሮ ከውል ማፍረሻው በታች ቢሆንም አረቢ ለብዜሽ ግን ጥያቄውን ይቀበላል ተብሎ ይቀመጣል። የተጫዋቹ ወቅታዊ ሁኔታና ከክለቡ ጋር ያለው ስምምነትም በዝቅተኛ ዋጋ ላይ ለመልቀቅ ሊያመቻችለት ይችላል። ይህም ደግሞ ውል ለሲቲም ሆነ ለተከላካዩ ጥሩ ያደርገዋል። ድርድሩ የሚጀመር ከሆነና ካስቴሎ ሉኬባ ወደ ሲቲ ለመምጣት ከወሰነ በዚህ ክረምት ከማንቸስተር ሲቲ ቁልፍ ፈራሚዎች አንዱ ሊሆን ይችላል። ይህም እንግዲህ ቡድኑ በጣም የሚፈልገውን የመከላከል መረጋጋትም ወደ ነበረበት ለመመለስም ይረዳዋል ተብሎ ነው የሚጠበቀው። ለአሳን ዲያው 40 ሚሊዮን ዩሮ ይፈልጋሉ። ሪያል ቤቲሶች ለአሳን ዲያው ሽያጭ ሀያ በመቶ ያገኛል። በዚህ ሲዝን ኮሞን የተቀላቀለ ዋሳ እንዲያው በአሁኑ ጊዜ በአውሮፓ በጣም ከሚፈለጉ ተጫዋቾች ውስጥ አንደኛው ሆኗል። ኖቲንግሃም ፎረስት ወጣቱን የክንፍ አጥቂ ላይ ፍላጎት አሳይተዋል። ተጫዋቹን ለማስፈረም 40 ሚሊዮን ዩሮ ለማቅረብም ዝግጁ ናቸው። ይህ ዝውውር ለተጫዋቹ ላይ እንግዲህ ትልቅ ጉጉትን ፈጥሯል። ተጫዋቹ በ11.5 ሚሊየን ዩሮ የጣሊያኑን ክለብ የገዛው ቢሆንም ከሽያጩ ኮሞ 80 በመቶ የሚያገኝ ሲሆን የቀድሞ ክለቡ ሪያል ቤቲስ 20 በመቶ ከሽያጩ ዋጋ ያገኛል። ይህ ማለት ለኖቲንግሃም ፎረስት የሚሸጠው ሽያጭም እውን ከሆነ ሪያል ቤቲስ ከዝውውሩ ጥሩ የሆነ ክፍያንም ይቀበላል። ዲያው እንግዲህ ወደ ፕሪምየር ሊግ በመሄድም ተዘጋጅቷል ነው የተባለው። የእንግሊዝ ክለብ ፍላጎት የሚያስደንቅ አይደለም፣ ምክንያቱም ማሳንዲያው በጥቂት ወራት ውስጥም ጥራቱን በሴሪ ስላሳየም ከአውሮፓ እግር ኳስ ተስፋዎችም አንዱ ሆኖ ጎልቶ ወጥቷል። ኖቲንግሃም ፎረስት ፊት መስመራቸውን ለማጠናከር እንደ ቁልፍ አካልም ይመለከቱታል፣ ፊርማውንም ለማግኘት ከፍተኛ ኢንቨስትመንትም ለማድረግ ፈቃደኞች ናቸው። ኮሞ በበኩሉ ጠቃሚ ውሳኔን ማድረግ አለበት፤ የ40 ሚሊዮን ዩሮ ዋጋውን ለመቀበል ወይም ደግሞ የዲያውን ችሎታን በመጠቀም መቀጠል የዝውውር ክፍያ መጠኑን ከፍተኛ ነው፣ እናም ውድቅ ለማድረግ አስቸጋሪ ሊሆን ይችላል። ነገር ግን የጣሊያኑ ክለብ የመጨረሻ ውሳኔን ከማሳለፉ በፊት ከተጫዋቹ ምላሽ ለመጠበቅም ዝግጁ ናቸው። ለሪያል ቤቲስ የአሳንዲያው ሽያጭ ትልቅ ኢኮኖሚያዊ እድልን ይሰጣቸዋል፣ ምክንያቱም የቡድናቸው አካል ካልሆነ ተጫዋች ስምንት ሚሊዮን ዩሮ ማግኘት ትልቅ ነገር ነው። አሳንዲያው ዲያው ከኖቲንግሃም ፎረስት በተጨማሪ በሌላኛው የእንግሊዝ ክለብ ማንቸስተር ዩናይትድም እንደሚፈለግ ነው ባለፈው ሳምንት ዘገባዎቹ ያሳዩት። ኒውካስል ዩናይትድ ሁለገብ የከምት ተጫዋች ለማስፈረም በሚደረገው ፉክክር የአውሮፓ ሀያላን ክለቦች ተቀላቅሏል። የኤዲሃው ኒውካስል ዩናይትድ በዚህ ሲዝን ጥሩ ጊዜን እያሳለፉ ነው። ማክፓይሶቹ በዚህ የውድድር ዘመን የካራባው ዋንጫን በማንሳት በአሁኑ ወቅት ደግሞ በሚቀጥለው የውድድር ዘመን ለአውሮፓ ቻምፒየንስ ሊግ ለማለፍም በሚደረገው ፉክክር ላይም ጥሩ ቦታ ላይ ይገኛሉ። የክለቡ አስተዳደር አሁን ላይ በክለቡ ያለውን ደረጃ ለማሻሻል የክረምቱን የዝውውር መስኮት እያየ ነው በማጥቃት ክፍሉ ላይ ተጨማሪ ጥልቀትን ለመጨመር የክም ተጫዋቾችንም ለማስፈረም ፍላጎት አላቸው። እንደ ካቼንድ ኦፍ ሳይድ ምንጮች ከሆነ የማርሴይ የክም ተጫዋች ሉዊስ ሄንሪኬም በፍሬንች ሊጎን አስደናቂ ውድድር ዘመንን ካሳለፈ በኋላ በዝውውር ገበያው ላይ ትልቅ ስም ሆኖ ብቅ ብሏል። ባየር ሚኒክ፣ ኢንተር ሚላን፣ ኒውካስል ዩናይትድ እና ባየር ሌቨርኩዘንን ጨምሮ የበርካታ የአውሮፓ ታላላቅ ክለቦች ትኩረትም እንዲስቧል። ሁሉም አሁን ላይ እንግዲህ የእሱን ፊርማ ለማግኘት እየተፋለሙ ነው። ባየር ሚኒክ በፓሪሰን ጀርሜን እና በማርሴ መካከል በተደረገው ጨዋታ ላይ ሄንሪ ኬን ሲጫወት የሙኒኩ አሰልጣኝ ቪንሶን ኮምፓኒ ና የስፖርት ዳይሬክተሩ ክሪስቶፈር ፌሩድም ተገኝተው ከተመለከቱት በኋላ ፍላጎታቸው ጨምረዋል። የጀርመኑ ኃያል ክለብ በዚህ ሲዝን ዘጠኝ ግቦችን ያስቆጠረውን ና ስምንት አሲስቶችን ያደረገው የክንፍ አጥቂውን ለማስፈረም ከኒውካስል ፉክክር እየገጠመው ነው። የቡንደስሊጋው ሻምፒዮኖች የ22 ዓመቱን ወጣት ኪንግስሌ ኮማንም ሰርጂና ብሬን ና ለሊሮይ ሳኔም ተተኪ አድርገው ይመለከቱታል። ባየር ሚኒክን በዝውውር ፉክክሩ ላይ ከኒውካስል ዩናይትድ በልጦም ይገኛል። በባየር ሚኒክ ና በሄንሪክ ተወካዮች መካከልም ተካሂደዋል። ውይይቶች በገንዘብ ስምምነት ላይ እያተኮሩ ናቸው። ኢንተር ሚላን የክም ተጫዋቹን ለማስፈረምም ግፊት እያደረጉ ሲሆን ለሄንሪኬም የአምስት ዓመታት ኮንትራትና ለማርሴይ 25 ሚሊዮን ዩሮ ክፍያ እንዳቀረቡን የተሰማው ነገር ግን ኦሎምፒክ ደማርሴ ከ30 እስከ 35 ሚሊዮን ዩሮ የሚጠጋ ዋጋን ለተጫዋቹ ይፈልጋሉ። በእንግሊዝ ከኒውካስል ዩናይትድ በተጨማሪ ወልቨርሃምተን ወንደረርስ፣ ክሪስታል ፓላስ ና ኖቲንግሃም ፎረስት ሁሉም ብራዚላዊው ላይ ያላቸው ፍላጎትን አሳይተዋል። በተለይም ኒውካስል በሄንሪክ ሁለገብነት ና የአጥቂ ተጽዕኖ በእጅጉ እንደሚደነቅ ነው የሚነገረው። ማንቸስተር ሲቲ ና ፓሪስ ሰን ጀርሜን በወጣቱ ፊርማ ላይ ለመፋለም ተዘጋጅተዋል። ማንቸስተር ሲቲ የሞናኮን ኮከብ ማግኔሰን ለማስፈረም ነው ከፓሪሰን ጀርሜን ጋር ለመፋጠጥ የተዘጋጀው። ነገር ግን የፔፕ ጓርዲዮላ ቡድን የውድድር ዘመኑን በጥሩ ደረጃ ካላጠናቀቀም ዙጉሩ ላይ ያጠናቀቅ ይችላል። ሲቲዝኖች በኢቲሃድ ክሪስታል ፓላስን እንግዲህ ካሸነፉ በኋላ ከዛም በኋላ ደግሞ ኤቨርተንን እንዲሁ ሁለት ለዜሮ ማሸነፍ በማሸነፍ በአውሮፓ ቻምፒየንስ ሊግ ለመሳተፍ አለሁ እያሉ ነው። በዚህ ውድድር ዘመን የቻምፒየንስ ሊግ ቦታን በሊጉ ለማግኘት አምስተኛ ደረጃ ነው መያዙን በቂ ነው። ነገር ግን ፉክክሩ አሁንም ጥብቅ ነው። አስተን ቪላ፣ ማንቸስተር ሲቲ እንዲሁ ኒውካስትል ዩናይትድ፣ ኖቲንግሃም ፎረስት እንዲሁ ቼልሲም በዚህ ዝርዝር ውስጥ የሚገኙ ቡድኖች ናቸው። እንደ ሌኪፕ ዘገባ ከሆነ ማንቸስተር ሲቲ በሞናኮ የክንፍ መስመር ተጫዋች ላይ ለማስፈረም ፍላጎት አሳይተዋል። ተጫዋቹ በክረምት የሊጓኑን ቡድን ሊለቅም ይችላል የ23 ዓመቱ ተጫዋች በዘንዶ የውድድር ዘመን በሁሉም ውድድሮች ባደረጋቸው 37 ጨዋታዎች 6 ጎሎችን ሲያስቆጥር አስር አሲስቶችን ማድረግ የቻለ ሲሆን ይህም የበርካታ ቡድኖችን ትኩረትንም ስቧል። በክንፍና በአጥቂ አማካኝነት መጫወት የሚችል ተጫዋች ነው። ሪፖርቱ ፓሪስ ሳን ዠርሜን ማግኔስን እንዲሁ ለማስፈረም ዝግጁ መሆናቸውን ተናግሯል። ሲቲ እንዲቀላቀላቸው ለማሳመን ለቻምፒየንስ ሊግ ብቁ መሆን አለባቸው። እንግዲህ ተጫዋች ከሞናኮ ጋር እስከ 2028 ኮንትራት አለው። ስለዚህም ከፍተኛ ክፍያን ለመጠየቅም ይችላሉ። ነገር ግን ሪፖርቱ በዚህ ክረምት ሊዘዋወር እንደሚችል ነው የሚጠቁመው ቀደም ሲል እንደተዘገበው ማንቸስተር ሲቲ ብዙ አንጋፋ ተጫዋቾችን ለቀው በአዲስ ትውልድ ምርጥ ቡድንን ለመገንባትም ክረምትን እየጠበቁ ነው። እንግዲህ በሚያስደንቅ ሁኔታ በዚህ ሳምንት ጨዋታን ማድረጋቸው ይታወሳል። አዲሱ የቡድኑ ዳይሬክተር ሁጎ ቪየና በሜዳው ላይ ብዙ ቦታዎችን እንዲጠናከሩ ይፈልጋሉ። ማግኔስም በክንፉ ላይ ተጨማሪ ሽፋንን ለመስጠት እንግዲህ ወይ ጃክ ግሪሊሽን ለመተካትም ሊመጣ ይችላል። እንደ አስር ቁጥር መጫወት መቻሉ በኬቨን ደብሮይና የሚቀረውን ክፍተትም ለመሙላት አማራጭ ሊሆን ይችላል። ነገር ግን ፓሪስ ሳን ዠርሜን በሲቲ ፍላጎት ላይ ስጋትን ይፈጥራል ተብሎ ነው የሚታሰበው። ሉካ ሞድሪች በውድድር አመቱ መጨረሻ ሪያል ማድሪድን ሊሰናበት ይችላል። ሉካ ሞድሪች በውድድር አመቱ መጨረሻ ሪያል ማድሪድን በነፃ ሊለቅ ይችላል። በሪያል ማድሪድ ያለው የሉካ ሞድሪች ወደፊት ተስፋ በአየር ላይ ነው። በቡርን ውስጥ ለብዙ አመታት ቁልፍ ተጫዋች የነበረው ክሮኤሽያዊው አማካይ በጁን 2025 ኮንትራቱ ሊጠናቀቅ ነው። ነገር ግን በተጫዋቹና በክለቡ መካከል ኮንትራቱን ለማደስ ምንም አይነት ስምምነት አሁን ላይ የለም። ይህ ሞድሪች በዚህ ሲዝን መጨረሻ ሪያል ማድሪድን የመልቀቅ እድሉን ከፍቶለታል ሲል ነው ዲያሪዮ አስ ጋዜጣ የዘገበው። ሪያል ማድሪድ አሁንም ከአለም ምርጥ አማካዮች አንዱ ቢሆንም ጨዋታን የመቆጣጠር ችሎታ ያለው ቢሆንም ተጫዋቹ በቀጣይ አመትም የሚሆንበት ነገርን እየገመገሙ ነው። ሞድሪች 39 አመቱ ነው። ምንም እንኳን አሁንም በከፍተኛ ደረጃ ብቃቱን እያሳየ ቢሆንም፣ ክለቡ ግን ለወደፊቱ የቡድኑን ማሻሻያ ይፈልጋል። በዚህ ምክንያት ሪያል ማድሪድ የእድሳት ስምምነት ላይ መድረስም ካልቻሉ አማካዩ በነፃ እንዲለቅም ሊፈቀድለት ይችላል። አሁን ላይ የሉካ ሞድሪች ወደፊት እጣ ፈንታም በእርግጠኝነት አይታወቅም። ክለቡ ወጣት ባለተሰጥኦችን ለማምጣትና ቡድኑን የማደስ ፍላጎት ስላለው ሉካ ሞድሪች በውሳኔው ላይ ተጽዕኖ ሊያሳድርበት እንደሚችል እያሰበ ነው። ሞድሪች በበርካታ የሪያል ማድሪድ የቅርብ ጊዜ ስኬቶች ውስጥም ቁልፍ ሰው ነበር። የበርካታ የቻምፒየንስ ሊግ ዋንጫዎችንና የላሊጋ ዋንጫዎችን ጨምሮ ቡድኑ ሲያሸንፍም ወሳኝ ነበር። አሁን ላይ ግን የወደፊት ህይወቱ እርግጠኛ ያልሆነ ነው የሚመስለው። የውድድር ዘመኑ ከመጠናቀቁ በፊት ስምምነት ላይ ካልተደረሰ ክሮኤሽያዊው አዲስ ፈተናዎችን ለመፈለገም ክለቡን ሊሰናበት ይችላል። እናም የሪያል ማድሪድ ደጋፊዎች አማካውን በቡድኑ እንደሚቀጥል ወይም ደግሞ ሌላ መንገድም እንደሚመርጥ ለማወቅም መጠበቅ አለባቸው ተብሎ ነው የሚታሰበው። ሁለት የአውሮፓ ቡድኖች ለሁሊያስ ኩንዴ ትልቅ ዋጋን ሊያቀርቡ ነው። ሁለቱ የአውሮፓ ግዙፍ ቡድኖች በጣም ውድ የሆነውን የባርሴሎና የተከላካይ ክፍል ተጫዋች ለማስፈረም በዝግጅት ላይ ናቸው። ሁለቱ የአውሮፓ ግዙፍ ቡድኖች ለሁሊያስ ኩንዴ 75 ሚሊዮን ዩሮ እንደሚያወጡ ያውቃሉ። የባርሴሎናው ተከላካይ ሁሊያስ ኩንዴ ከሁለቱ ታላላቅ ክለቦች አርሰናልና ቼልሲ በመብለጥም ጥያቄ ደስተኛ ነው በመጣለት ጥያቄ የለንደኑ ቡድን አርሰናል በክረምት የተከላካይ መስመሩን ለማጠናከር ሲል ፈረንሳዊውን ተጫዋች ለማስፈረም 75 ሚሊዮን ዩሮ ለማቅረብም ፍቃደኛ ነው የተባለ ሲሆን ባርሴሎና ለቁልፍ ተጫዋቹ ሁሊያስ ኩንዴ ለሚመጡለት ጥያቄዎችም ጥሩ ምላሽ ለመስጠትም ዝግጁ ናቸው። የሁሊያስ ኩንዴ ሽያጭ በባርሴሎና ውስጥም ብዙ ኢኮኖሚያዊ ችግሮችን ሊፈታ ይችላል። ምንም እንኳን ባርሴሎና እሱን ለመሸጥ ባይፈልግም፣ ኢኮኖሚያዊ ሁኔታዎች ከባድ ውሳኔዎች እንዲያደርጉ ያስገድዳቸዋል። ክለቡ የክፍያ ስርዓቱን ማመጣጠን አለበት። ስለዚህም ጠቃሚ ዋጋዎችን ከግምት ውስጥ ማስገባት ይፈልጋሉ። ይህም ጁልያስ ቁንዴ የወደፊት ህይወቱን ከካምፕኑ ሊርቅም የሚችልበት ሁኔታ ላይ ያደርገዋል። በአንጻሩ ቸልሲዎች ተከላካዩን ለማስፈረም የሚያደርጉትን ፉክክል አጠናክረው ቀጥለዋል። ሁለቱም ቡድኖች ኋላ መስመራቸውን ለማሻሻል እየፈለጉ ነው፣ እናም ሁሊየስ ኩንዴ ጥሩ ጭማሪ ሊሆን እንደሚችል የሚያውቃሉ። የኩንዴ የወደፊት የባርሴሎና ቆይታ እርግጠኛ አይደለም። ክለቡ በፋይናንሽል ችግር ምክንያትም ሊሸጠው ከወሰነ አርሰናልና ቸልሲ አገልግሎቱን ለማግኘትም ይፋለማሉ። ጋርዲዮላ ኤልካይ ጎንደዋንን አዲስ ኮንትራት የመፈረም እድሉን አረጋግጧል፣ ነገር ግን ላይፈረምም ይችላል። ኤልካይ ጎንደዋን ምንም እንኳን የአንድ ዓመት ኮንትራት የማራዘም አማራጭ ቢኖረውም ኤልካይ ጎንደዋን የኢትያድ ያለው ቆይታ አጠራጣሪ ነው። የማንቸስተር ሲቲ ወለቃ ፔፕ ጓርዲዮላ ኤልካይ ጎንደዋን የኮንትራት ማራዘሚያውን መጠቀም እንደሚችል አረጋግጠዋል። ይህ ማለት ግን በሚቀጥለው የውድድር ዘመን በኢትያድ ይቆያል ማለት አይደለም። ኤልካይ ጎንደዋን ባለፈው ክረምት ከባርሴሎና በአንድ ዓመት ኮንትራት ሲቲን ዳግም ተቀላቅሏል። ይሁን እንጂ ኮንትራቱ ለሲቲ የአንድ ዓመት ማራዘሚያን መጨመርን የሚያካትት አንቀጽን ይዟል። ጎንደዋን በዚህ ሲዝን 43 ጨዋታዎችን አድርጓል። በጋርዲዮላ ብዙ ጊዜም ጥቅም ላይ በመዋል የሚበለጠው ሄስኮ ጋርዲዮላ ብቻ ነው። ሆኖም ግን የኤልካይ ጎንደዋን የወደፊት ተስፋ በአየር ላይ እንዳለ ይቆያል። ጋርዲዮላ አማካዩ ይቆይ አይቆይ እንደማያውቅ ተናግሯል። ነገር ግን እሱን የማቆየት መብት እንዳላቸው አረጋግጧል። ሲቲ በድጋሚ ግንባታ ላይ ይገኛል። የ33 አመቱ ኬቨን ደብሮይናን ኮንትራት በክረምቱ ሲጠናቀቅም ክለቡን ሊለቅ ነው። የ34 አመቱ ካይል ወከረም በውሰት ወደ ኤሲ ሚላን ከሄደ በኋላ በክረምቱ ውሉን ቋሚ ያደርጋል ተብሎ ነው የሚጠበቀው። ስለ ጉንደዋን የወደፊት ጊዜ ሲጠየቅም ጋርዲዮላ እንዲህ ብሎ መልሱን ሰጥቷል። በእርግጠኝነት አንድ ተጨማሪ አመት ኮንትራት የማራዘም አማራጭ አለን። ምን እንደሚሆን አላውቅም ብሏል። ሲቲዎች አስቸጋሪ የውድድር ዘመን እያሳለፉ ሲሆን ለቀጣዩ የውድድር ዘመን ቻምፒየንስ ሊግ ለማለፍም ከፍተኛ ጥረት እያደረጉ ሲሆን፣ በአሁኑ ወቅት በፕሪሚየር ሊግ የደረጃ ሰንጠረዥም አምስተኛ ደረጃ ላይ ነው የተቀመጡት። ቲዮ ሄርናንዴስ ሚላንን ለቆ ሊወጣ ሲሆን በሶስት የፕሪሚየር ሊግ ክለቦችም እየተፈለገ ነው። የቲዮ ሄርናንዴስ ፊርማን ለማግኘት እንደ ቸልሲ፣ ማንቸስተር ሲቲ እና ቶትንሃም ዝግጁ ናቸው። ቲዮ ሄርናንዴዝ በዚህ ክረምት ከሳንሴሮ ሊወጣ ይችላል። ሮሳነሪዎቹ ለትልቅ የቡድን ማሻሻያ ገንዘብ በማሰባሰብ የሚፈልጋለው ፈረንሳዊው ኢንተርናሽናልም ኮንትራቱ ከአንድ ዓመት በታች በክረምቱ ስለሚቀረው እሱን መሸጡ በሚላን ቅድሚያ የሚሰጠው ጉዳይ ነው። ምንም እንኳን በደጋፊዎች ቢወደድም ቲዮ ሄርናንዴዝ የሚላንን የፋይናንስ ሁኔታ በሚረዳም ከፍተኛ ክፍያም ይሸጣል ተብሎ ነው የሚጠበቀው። የመስመር ተከላካይ ወደ 30 ሚሊዮን ዩሮ ዋጋም በክረምቱ ተለጥፎበታል። በ2019 የሴሪ ኤ ቡድንን ከተቀላቀለ በኋላ ቲዮ ሄርናንዴዝ ራሱን በዓለም ላይ ካሉ ምርጥ የመስመር ተከላካዮችም አንዱ መሆኑን አስመስክሯል። ቲዮ በሚላን ባደረጋቸው 256 ጨዋታዎች 34 ጎሎችን ሲያስቆጠር 45 አሲስቶችን ማድረግ ችሏል። በአብዛኛው በግራ ተከላካይነት ለሚጫወተው ተጫዋች እነዚያ ቁጥሮችም በእውነቱ አስደናቂ ናቸው። እንደ ፌጂያስ ዘገባ ከሆነ የፕሪሚየር ሊግ ክለቦች ቸልሲ፣ ማንቸስተር ሲቲ እና ቶተንሃም ቲዮ ሄርናንዴዝን ለማስፈረም ፍልሚያ ላይ ናቸው። ሄርናንዴዝ ሚላንን ለቆ ለመውጣት ከወሰነ በእርግጠኝነት ብዙ አማራጮች ይኖሩታል። በስፔን ና በጣሊያን ውስጥም ከተጫወተ በኋላ ወደ እንግሊዝ መዘዋወሩ አስደሳች አዲስ ፈተናንም ይፈጥራል። ሶስቱም የፕሪሚየር ሊግ ክለቦች ሁሉም የግራ መስመራቸውን ለማጠናከር እየፈለጉ ነው። ቲዮ ሄርናንዴዝን መግዛት ትልቅ አማራጭም ይሆናል። ሆኖም ግን የቶትንሃም ሆትስፐርስ በአውሮፓ እግር ኳስ ላይ ቀጣይ አመት ባለመኖሩ ዝውውሩ ላይ ብዙም እንግዲህ የመቆየት እድል የለውም። የሰሜን ለንደኑ ቡድን ይህ ዝውውርን ማድረግ የሚችሉት የዩሮፓ ሊግን ዋንጫ ካነሱ ብቻ ነው። ቸልሲዎች ቲዮ ሄርናንዴዝን ለማርክ ኮሬላ ጠንካራ አማራጭ አድርገው እንደሚፈልጉት ታውቋል። የፔፕ ጓርዲዮላው ማንቸስተር ሲቲ ቡድንም በዚህ የውድድር ዘመን ሄስኮ ግቫርዲዮለን በግራ በኩል ተጠቅሞበታል እና ግን ወደ መሃል መልሰው ማጫወትም ስለሚፈልጉ ቲዮ ሄርናንዴዝ ጥሩ አማራጭ ነው። የ2024/25 የውድድር አመትም ወደ ማብቂያው ሲቃረብ የቲዮ ሄርናንዴዝ ጉዳይ በሰፊው ይነሳል ተብሎ ነው የሚጠበቀው። ኤቨርተኖች ለአይቫን ፈርጉሰን ዝውውር ዝግጁ ናቸው። ኤቨርተን ዌስትሃም ዩናይትድን በቋሚነት ካልተቀላቀለም በዚህ ክረምት ኢቫን ፈርጉሰን ላይ ያላቸው ፍላጎትን ሊያድሱ ይችላሉ። ነገር ግን ከከፍተኛ ክለቦች ጠንካራ ፉክክር ሊገጥማቸው እንደሚችል ቲም ቶክ ዘግቧል። ቶፊዎቹ በጠረት ተጫዋቾች የዝውውር መስኮት ላይ የአይርላንዱን ኢንተርናሽናል ላይ ፍላጎት አሳይተው ነበር። በመጨረሻ እስከ ውድድር ዓመቱ መጨረሻ ድረስም መዶሻዎቹን መቀላቀሉም ይታወሳል። የሃያ ዓመቱ ፈርጉሰን በፕሪሚየር ሊጉ የመጀመሪያ ቦታውን ሰብሮ በገባ ጊዜም በጣም አስደሳች ከሆኑ ተጫዋቾች መካከልም አንዱ ተደርጎ ይወሰድ ነበር። ነገር ግን ጉዳቶች እድገቱን አግሮበታል። ፈርጉሰን እስካሁን ለዌስትሃም በተሰለፈባቸው ስድስት ጨዋታዎች ጎል ማስቆጠር ተስኖት የነበረ ሲሆን እሱን በቋሚነት ለማስፈረምም መንቀሳቀስ እንደማይችሉ ምንጮች ይገልጻሉ። ኤቨርተኖች በበኩሉ በዚህ ክረምት አዲስ የመሀል አጥቂ ለማግኘት ገበያው ላይ ይውላሉ። የዶሚኒክ ካልቨር ልዊን ኮንትራክት በሰኔ ወር ያበቃል እና እስካሁን ድረስ በማራዘሚያ ድርድር ላይ ምንም መሻሻል አልታየም። የቅርብ ጊዜ ሪፖርቶች እንደሚያሳዩት እንግዲህ ሌዊን አዲስ ፈተና ለመውሰድም ይፈልጋል። ኒውካስል በነጻ ዝውውርም ሊያስፈርመው እንደሚፈልግ ነው የሚነገረው። አርማንዶ ባሮሃ ኤቨርተኖች የ30 ሚሊዮን ፓውንድ የግዢ አማራጭን ላለመፈጸም ከወሰኑ ወደ ክለቡ ቼልሲ ይመለሳል። አርማንዶ ባሮሃ በዚህ ሲዘን እንግዲህ ከጉዳት ጋር ታግሏል ለቶፊዎቹም ገና ጎል ማስቆጠር እስካአልቻለም። ሌላኛው አጥቂ ቤቶ ከኤቨርተን ጋር እንደሚቆይ ታወቀ እንደማይቆይ ታወቀ ሲሆን ሌላው የፊት አጥቂ ደግሞ ዩሱፍ ቼርማቲ በሚቀጥለው የውድድር ዘመን በውሰት ሊላክ እንደሚችል ነው ዘገባዎች እያሳዩ የሚገኙት። ኤቨርተን በጥር ወር ፈርጉሰንን ለመውሰድ አስቦ ነበር ነገር ግን በቋሚነት ለማስፈረም አቅም አልነበራቸውም። ብቸኛው አማራጫቸው ውሰት ነበር። በጥር ወቅት ጉዳት የነበረው የአርማንዶ ባሮሃ ውሰት መሰረዝን በተመለከተ ከቸልሲ ጋር ተወያይተዋል። ቸልሲ ያንን መቀበል ስላስፈለገ ኤቨርተኖች ፈርጉሰንን ለማስፈረም ምንም አይነት የውሰት ቦታ አልነበራቸውም የተባለው። ሆኖም ግን የዴቪድ ሞይስ ቡድን በዚህ ክረምት አዲስ የማህል አጥቂ ለማዘዋወር ዝግጁ ሲሆን፣ ፈርጉሰን በድጋሚ ራዳር ላይም ናቸው። የዌስት ሃም ዩናይትድ የውሰት ውል ከብራይተን የመግዛት አማራጭን አያካትትም። ስለዚህም ደግሞ የአየርላንዳዊ ፊርማ በውድድር እንግዲህ በዚህ ክረምት ክፍት ይሆናል። የግርሃም ፖተር ቡድን ሌላ አጥቂ ኢላማ አድርገው እየተመለከቱ ነው። ይህም ዌስት ሃም ፈርጉሰንን በቋሚነት ላለማስፈረመ መወሰናቸውን የሚጠቁም ነው። ቲም ቶክ እንዳስነበበው ከሆነ የብራይተን ምርጫ ፈርጉሰንን መሸጥ እንደሆነም ተረርቷል። በጥር ተጫዋቾች የዝውውር መስኮትም እንዲሁም ፈርጉሰን ላይ 45 ሚሊየን ፓውንድ ዋጋ ለጥፈውበት ነበር። ኤቨርተኖች የፈርጉሰንን ሁኔታ የሚከታተልም ዋና ክለብ እንደሚሆን ነው ምንጮች እየገለጹ የሚገኙት። ማንቸስተር ዩናይትድ የውሰት ጥያቄውን ውድቅ ያደረገ። ማንቸስተር ዩናይትድ የአንቶኒን ውሰት ወደ ሁለተኛ የውድድር ዘመን ለማራዘም ከሪያል ቤቲስ የቀረበለትን ጥያቄ በፍጥነት ውድቅ አድርጓል። ሰር ጂም ራትክሊፍ በብራዚላዊው ቀጣይ እንቅስቃሴ ላይም ያለው አቋም ግልጽ ሲሆን፣ በቀጣይ ምን መሆን እንዳለበትም በዩናይትድ ሰዎች ውሳኔ ተሰጥቷል። በ ሁለት ሺ ሀያ ሁለት ክረምት ላይ የቀድሞ አሰልጣኝ ኤሪክ ቴንሃግ የማንቸስተር ዩናይትድ ቦርድን በማሳመን ብራዚላዊውን ተጫዋች ወደ ኦልትራፎርድ በ86 ሚሊዮን ፓውንድ ያመጡ ሲሆን ይህም በክለቡ ታሪክ ሁለተኛው ትልቅ ዝውውር ነው። ቴንሃግ በወቅቱ በክም ተጫዋቹ ችሎታ ላይ ትልቅ እምነት ቢኖረውም በኦልትራፎርድ ብዙም አልታየም። የአንቶኒ ፊርማ ከምንጊዜውም አስከፊ ፊርማዎች አንዱ እንደሆነም የሚሰማቸው ብዙዎች ናቸው። ሩበን አሞሪም ከአንቶኒ ጥሩ ነገር ለማግኘትን እየታገለ የነበረ ቢሆንም የ25ት ዓመቱ ወጣት በጥር ወር በውሰት መውጣቱ ማንንም አያስደንቅም ነበር። ለቀሪው የውድድር ዘመንም በሪያል ቤቲስ ይቆያል። አንቶኒ በአንዳሉዥያኑ እያሳለፈ ያለው ቆይታ መነቃቃትን የፈጠረለት ይመስላል። አንቶኒ በማኑዌል ፔሌግሪኒ ቡድን ውስጥም በአክስ የነበረውን ነገር እያሳየ ነውም። በዚህ ምክንያት ሪያል ቤቲስ ለተጨማሪ 12ት ወራት ውሰቱ እንዲራዘምለት ለመጠየቅ ከዩናይትድ ጋር እንደ ተገናኘ በሳምንቱ መጨረሻ ተገልጾ ነበር። ምናልባት ከዚህ በውሰት ቆይታ በኋላ ዝውውሩን ቋሚ ማድረግ አማራጭም ይካተትላቸዋል ሆኖም ግን ዴይሊ ሚረር እንደዘገበው ከሆነ ራትክሊፍ በዚህ ክረምት ተጫዋቹን በቋሚ ውል መልቀቅ እንደሚፈልግ በግልጽ ተናግሮ የውሰት ጥያቄውንም በፍጥነት ውድቅ አድርጎታል የዩናይትዱ የጋራ ባለቤት ለላሊጋው ቡድንም ወይም ደግሞ ለሌላ ማንኛውም ፈላጊዎች ተጫዋቹን በቋሚ ዝውውር ካልሆነ በስተቀር እንደማይሸጡትም ግልጽ አድርገዋል አንቶኒ በላሊጋ ውስጥ ያሳያል ብቃት እንግዲህ አትሌቲኮ ማድሪድን ጨምሮ የትልልቅ ቡድኖችንን ፍላጎት እንዲሁ መሳቡ ጭምር ነው ዘገባዎች እያሰፈሩ የሚገኙት እና የውሰት ውል ጥያቄ መቀበል እድሉ አሁን ላይ አነስተኛ እንደሚሆን ጭምር የሚያሳዩ መረጃዎች ናቸው በስፋት እየወጡ እንደሚገኙ ዘገባዎቹ እየጠቆሙ የሚገኙት። ሌላኛው በመጨረሻ የምናነሳው ሀሳብ ደግሞ አለን ሺረር በሩበን አሞሪም ስር ማንቸስተር ዩናይትድን ምን መለወጥ እንዳለበት ይናገራል። የማንቸስተር ዩናይትድ የውድድር ዘመን በፈተናዎች የተሞላ ሲሆን ይህም የቀድሞ እንግሊዛዊ ዋጥቅ ያለን ሺረር በኦልትራፎርድ ጉል ለውጦችን እንደሚያስፈልግ ል ዩናይትድ እሁድ በኒውካስል ዩናይትድ እንግዲህ በተሸነፉበት ጨዋታ ከዛ በኋላም በዚህ ሳምንትም እንዲሁ አንድ ለዜሮ በፕሪሚየር ሊጉ መነሽ መሸነፋቸውን እናስታውሳለን። በወልቨርሃምተን ወንደረርስ የሩበን አሞሪን ቡድን እንግዲህ ሙሉ በሙሉ የተበለጠ ሲሆን የተሸነፉበት መንገድም በክረምቱ የዝውውር መስኮት ላይ ብዙ ስራዎች መከናወን እንዳለባቸው የሚጠቁሙ ናቸው። አለን ሽረር ቡድኑ ሩበን አሞሪን በትዕግስት እንዲጠብቁት ይደግፋሉ። ክለቡ ውጤታማ ለመሆንም መልሶ ግንባታውን ለመጨረስ ሁለት ወይም ሶስት የዝውውር መስኮቶችን እንደሚፈልግ ነው የሚጠቁመው። የቀድሞ የፕሪሚየር ሊግ አጥቂ ማንቸስተር ዩናይትድ አዲስ አጥቂ አዲስ ግብ ጠባቂእና አዲስ አማካኝ እንዲያስፈርምም ነግሯቸዋል በመልመላ ረገድ ወደፊት እንዲራመዱ ሁሉም ነገር የተመካው የዩሮፓ ሊግን በማሸነፍና ወደ ቻምፒየንስ ሊግ በመመለስ ላይ ነው ሩበን አሞሪ በእጁ ላይ ትልቅ ስራ እንደያዘ እናውቃለን ይህንን የእግር ኳስ ክለብም ለመጠገን ብዙ ጊዜ ብዙ ገንዘቦች ያስፈልጉታል ከሱ ጋርም መታገስ አለባቸው ሁለት ወይም ሶስት የዝውውር መስኮቶች ያስፈልጋል። ምክንያቱም እነሱ የመሀል አጥቂ ይፈልጋሉ። ግብ ጠባቂ በጣም ይፈልጋሉ። በመሃል ሜዳ ላይ አንዳንድ ተጫዋቾችን ይፈልጋሉ። በጣም ትልቅ ስራ ነው የሚጠበቅባቸው። ስለዚህም ከሱ ጋር መታገስ አለባቸው። ነገር ግን ሩበን አሞሪም ተጫዋቾችን ማድረግ የማይችሉትን ነገር እንዲያደርጉ እየጠየቀ ነው። እነሱም በጣም እየታገሉ ነው። አለን ሽረር አክሎ ማንቸስተር ዩናይትድ በሁሉም ቦታዎች የበለጠ ጥራት ይፈልጋል። በኦልትራፎርድ አዳዲስ ተጫዋቾች ከመጡ ለቡድኑ ጥራት ማምጣትን እንደሚችሉ ስለሚያምኑ ምንም ጥርጥር የለውም። በአሁኑ ጊዜ በቡድናቸው ውስጥ ዓለም አቀፍ ደረጃቸውን የጠበቁ ተጫዋቾች ከብሩኖ ፈርናንዴዝ ውጪ ቡድኑ ሊረዱ የሚችሉ ተጫዋቾች ጠፍተዋል። ራስ ማስመስ ወይላንድና ጆሹዋ ዘርክዚ በድምሩ ስድስት የፕሪሚየር ሊግ ግቦችን ያስቆጠሩ ሲሆን ግብ ጠባቂው አንድሬ ኦናና በክለቡ መጥፎነቱን በማሳየት ቀጥሏል። እንደ ክሪስቲያን ኤሪክሰን እና ካሴሜሮ ያሉ ተጫዋቾችም ትኩረት የሚሹ ተጫዋቾች ናቸው ሲልም ነው አለን ሺረር እንዲሁ የተናገረው። ውድና የተከበራችሁ ቤተሰቦቻችን፣ ለዛሬ ያዝነላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅግ እጅግ ከልብ አድርገን እናመሰግናለን። ፏርባሮ ፕሮግራሙን እየመራው ከናንተ ጋር ቆይታን አደረኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ፏርባሮ ፕሮግራሙን እየመራው ከናንተ ጋር ቆይታን አደረኩ። መልካም ጊዜ እንዲሆንላችሁም ነው በአክብሮት የምመኘው።